አነጋጋሪው የአደይና የባርኮት ሰርግ በጣም ደስ ይላል። እንግዲህ ባሩኮትና አደይ የፍቅር ቀለበት አሰሩ። በጣም ደስ ብሎናል። አደይ ከፈተና በኋላ የባርኮቴ ንግስት ሆናለች። ኢላና ሊሊ ደግሞ ደስ በሚል ሁኔታ ጥንድ ሆነዋል። ሊሊን ጥሏት እንደማይሄድ በእርግጠኝነት ያው አባቱ ስላስቸገረው ተጨናንቆ ነበር ኢላ ግን ቢሆንም ደግሞ ዛሬ አባቱን አናግሮ ሊሊን የራሱ አድርጓል። የባርኮቴና የአደይ የቀለበት ፕሮግራሙ ደስ ቢልም ዴቭ ግን በጣም ተናደደ፣ የሚሆነው ግራ ገባው። ትናንትናም እራሱን ለማጥፋት እየሞከረ እያለ እህቱ ሊዲያ ደርሳ ነው ያዳነችው! ራሱን ገመድ ውስጥ ከቶ ነበረ። ዛሬ ደግሞ የቀለበቱ ፕሮግራም ላይ ያልጠበቀው ባርኮት ወንድም የሚለው አደይን የራሱ ስላደረገበት እጅግ በጣም ተናዶ ፕሮግራሙን ለመረበሽ ሁሉ ሌላ ነገር አስቦ ነበር። ግን ደግሞ ለእነሱ ላለማናደድ ወይም ደግሞ እነሱን እንደተናደደ ላለማስነቃት ሶፉን ደቅድቆ ሄደ። ለማበላሸት ሲሞክር ግን አሁን ኢላም እንዲሁም ደግሞ ሊዳያም ይችን ገረዴ እንኳንም የተውክልኝ፣ እንኳንም ባርኮት የወሰዳት። ምን እያልክ ነው? ለምንድን ነው የምታበላሸው? የባርኮትናት እኮ እኛን አሳድጋናለች፣ አለችው። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ፣ እንግዲህ እልል በልላት እያላችሁ አዴይና ባርኮቴ ተሞሽረዋል፣ ወይም ደግሞ የቀለበት ፕሮግራም አድርገዋል ማለት ነው። እናቱም እንግዲህ አደይ እና እሱ ባንድ መሆን እንደሚፈልጉ ተነገራቸው። ከዛም በደስታ እየሮጡ መጥተው ደግሰው ወገባቸውን ታጠቅ ብለው፣ አደይ ማለት የቤት ምሰሶ ማለት ናት። ስለዚህ ላደይ እንዳውም ባርኮቴ ሲያንስባት ነው በማለት የአደይን መልካምነት እናትየዋም አደነቁ። ፍቅር ግን ይህንን አልተስማማችም። አሁንም እገላታለሁ እያለች ትገኛለች። አዴ አሁን ሙሉ ለሙሉ እዛ ቤት ውስጥ እንደፈለገች ማንኛውንም ነገር የማንቀሳቀስ መብት እንዳላት ለፍቅርም ነገረቻት። ፍቅር ደግሞ ልትቀበል አልቻለችም። ወንድሟ ጋር ሌላ ጦርነት አመጣች። አንተ እንዴት ታዋርደናለህ? እኔን ለእህትህ አንድ ቀን ቦታ ሳሰጥ ስንት የሚፈልግ ሴት እያለ ከገረድ ጋ ወርድህ፣ በጓደኞችም በዘመዶቻችንም ፊት አዋረድ ከን እያለች ጮኸችበት። ባርኮቴም ደግሞ አይመለከተሽም የኔን ህይወት አንቺ ነሽ ወይስ ዘመድ አዝማድ የሚኖርልኝ? ለኔ ለህይወቴ ምርጥ የሆነችውን ውብ ንግስቴን መርጫ መርጫለኝ። ማጣት ሁላችንም ጋር ያለ ነገር ነው። አደይ ከማጣቷ በፊት በቀር ሌላው ሁሉ ነገሯ ሙሉ ነው። እኔ ለእሷ ባል መሆን መታደል ነው። ሳንስባት እንጂ አልበሳባትም አደይ ከመልክ መልክ ከፀባይ ፀባይ ከአስተሳሰብ አስተሳሰብ ከመልካምነት መልካምነት ያደላት ለየት ያለች ልዕልት ናት አላት። ከዛ ፍቅር እንግዲህ አሁን ደግሞ ሌላ አቅዳለች። ኪንጎስ ኪንጎም ከፍቅር ጋር እንደዛ ጠልቷት የነበረውን እሷም ጠልታው የነበረችውን አብረው የሆነ ሴራ መጠን ሰስፍ ጀመሩ። እሱም ምንድን ነው? አደይንና ባርኮትን ለማለያት። ፍቅር ከጠላቶቿ ጋር ከኪንጎ ጋርና ከዳይመንድ ጋር ሄዳ ቀረች። ዳይመንድ በእርግጥ የአደይን ደስታ ነው የሚፈልገው። ጥሩ ሕይወት እንድኖራትና ወደፊት የተሻለ ሕይወት እንድኖራት ይፈልጋል። ግን ደግሞ ኪንጎ ዝም ብዬማ አሳልፍ ያልሰጥም እያለ ይገኛል ዳይመንድ። ካልፈለገችስ ፈልጋ በሆነ ኦኬ፣ ካልፈለገችህ የሷ ህይወት ከዚች ከምድር እንቧይ ጋር ሆነ እንዲያተበጠበጥ ከኔ ነው ጠብህ በማለትም ተናገረው። አደይ በሰዓቱ አሁን ምንም የሚበሉ ምንም ደስተኛ ናት። ምክንያቱም ባርኮትም ቢሆን እጅግ አስተዋይ የሆነና ለሴት ልጅ ክብር ያለው መልካም ልጅ ነው። ሁለቱም ተገናኝተዋል። እናትየዋ በነሱ መገናኘት በእነሱ ትዳር ውስጥ በመግባታቸው እጅግ ከምንም በላይ ደስተኞች ናቸው። ግን ደግሞ በፍቅር መካከል አንድ መጥፎ ሰው ካለ አስቸጋሪ ነው። አሁን ዴቭ እንግዲህ በጣም እየተናደደ ይገኛል፣ እያለቀሰም ይገኛል። የሚሆነው ግራ ገብቶታል፣ እጅግ በጣም ተናዷል። ግን ደግሞ እነሱ በፊት ሲሆን ላለመናደድ ይሞክራል ምንም ነገር እንዳልሆነ የሰርጉን ወይም ደግሞ የቀለበቱን ፕሮግራም አበላሻለሁ ብሎ ያዙ ይልቀቁኝ እስከ ማለት ደርሶ ነበር። ግን የባርኮቴ እናት ከኔ ነው ጠብህ፣ ከልጆቹ ሳይሆን ድግሴን ብታበላሽና እንትን ብትል እኔ ያሳደግኩህ ልጅ አይደለህም፣ እመኔ በማለት ቤተሰቦችም ጋር ሌላ ችግር ይፈጠራል። አንተም ጋር እንደዛው ብላ አስጠነቀቀችው። ከዛ እሷን ስለፈራ ብቻ እምባውን ዋጥ አድርጎ ንዴቱንም ዋጥ አድርጎ አደይን አይኑ እያየ ዳራት በጣም ይከብዳል። ሲከትል እንግዲህ ኢላና ሊሊ ደግሞ በመጋባታቸው እዚህ ለብቻ ሊዳያት እንጨረጨራለች። ሁሉም እኮ በየራሱ መሰቃየት። ወይም በራሱ ቢዚ ነው፣ የራሱ የሆነ ቁስ ስላለሁ። ሊዲያ ኢላን የራሷ ለማድረግ እየጣረች ነበረ። እንዲሁም ሊሊን ገረድ እያለች የሰውን ክብር ዝቅ እያደረገች በሷ ቤት የራሷ የምታደርግ መስሏት ነበር። ግን ወንድ ልጅ የሚፈልገው አደብ ያላትና ሰከን ያለች እንዲሁም ደግሞ በቃ አስተዋይ የሆነች ሴት ነው። እናም ሊዲያን ይህ እንደምታዝናና ወይም ደግሞ ቁም ነገር እንደለላት ለቀልድ ወይም ለጨዋታ ብቻ መስሎ ነው የታየችው። ኢላ ምንም አልፈለጋትም። እሷ ግን እሷን በማግባቱ በጣም እየተናደደች ትገኛለች። እንግዲህ እነዚህ አራት ጥንዶች ወይም ደግሞ ባርኮቴና አደይ የሚግባቡ በሀሳብ የሚቀያየሩ በሀሳብ አንድ አይነት የሆኑ መልከ መልካሞች ናቸው። ኢላና ሊሊም በጣም የሚዋደዱና እጅግ ከምንም በላይ በሀሳብ የሚግባቡ ናቸው። በጣም ደስ ብሎኛል። እኔ አደይ እንደዚህ ስትስቅ እንደዚህ ደስ ብሏት ስናይ ነበር የጓጓሁት። ግን ዛሬ ደስታዋን እነዛ ወንዶችን የምትጠላው አደይ አሁን ከባርኮት ጋር በመሆኗ እድለኝነት እየተሰማት ይገኛል። እንግዲህ ባርኮት ለአደግ ቃል ገብቶላታል። አንቺን ምንም ቢሆን እንድከፋሽ ከፋሽ አልፈልግም። አንቺም ጠንካራ ሴት ነሽ፣ እኔም እንደዛው። እኔ ደካማ ብሆን ባንቺ ጠነክራለሁ። አንቺ እዚህ ቤት የመጣሽው ለእኔ ፈጣሪ ልኮልኝ ነው። ፈጣሪ የላከልኝ ሲሳይ ነሽ። አንቺን በምንም ሁኔታ ማጣት አልፈልግም። እቴም ፍቅርን ብትሆን ፍቅራችን ልታጠለሽ ከመጣይ እስከ መጨረሻው እጋፈጣታለሁ አይዞሽ ብሎ ቃል ገባላት። ይሄኔ አደይ በደስታ ተሞላች። እናትየዋም እንግዲህ እኔ ያለው ልጆች የምንም አይቸግራቸውም አሉ። ፈቀረ አባቴ ጋ ውሰዱኝ አባቴ ጋ ካልሄድኩኝ እያዙ ይልቀቁኝ እኔን ክብሬን ዝቅ አድርጋቸው አንድ ሰራተኛ እዚህ ቁም ነገር ለማድረስ ይህ ሁሉ መንገድ ተጓዛችሁ። እኔ ልጃችሁ ብቸኝነት ሲሰማኝ ሳለቅ ሳዝን ዘወር ብላችሁ አላያችሁኝም አለች ዴቭን ቀርባ፣ በቃ ሷ የባርኮቴ ናት አንተ ይሁን አለችው። ዴቭ ደግሞ ሴት አድርጌ ገድዬሽ እጀን ለመንግስት እንዳልሰጥ ስለዚህ አርፈሽ ብትቀመጭ ነው የሚሻለሽ ብሎ አ ካጠገቡ አባረራት። ፍቅርን ፍቅር ይህን አጋጣሚ ተጠቅማ የራሷ ለማድረግ ብትሞክርም ዴቭ አሁንም ከአደይ ጋር ነው ልቡ። እርግጠኛ ነኝ ዴቭ ከዚህ በኋላ ሴቶችን አምኖ የሚቀርብ አይመስለኝም። በእርግጥ አደይ እያንተ ሆናለሁ ብላ አሏሸችውም። እንዲሁም ደግሞ ባርኮትን ከጓደኝነትና ከወንድምነት ውጭ በፍቅር አስበውም አታቅም የሆዷን የሚስጥሯን የምታማክረው በወንድምነት ነበር። ግን ደግሞ ነገሩ ተቀይሮ ወደ ፍቅር ወሰደው። ባርኮት ፍቅሩን በደንብ በእርግጠኝነት ቀርቦ በመናገሩ አደይን የራሱ አደረገ። ግን ፈራ ተባ እያለ እንትን ብሎ በሆን በኋላ ጸጸት ይዘው ነበር። አዴ ደብን ብትፈልገው እንደዛ ሲማጸናት እንደዛ ከእሷ ስር ሳይጠፋ ውሎ አያውቅም። እንደዛ ሲሆን አፈቅርሻለሁ ሲላት ሁሉ ክችን አብሮ ስራ ሲያሰራት ሁሉ ፍቅሩን ትቀበለው ነበር። በእርግጥ የፍቅር ፍቅር አዝማሚያ ስለሚከብዳን ነው። ግን ያን አክል ቢሆንም ለፍቅር ብላም ሳይሆን ደብን እምትወደው አይመስለኝም። እናም አሁን ደምን ይውጠው።